ሰዎች እንደናችሁ ልኝ ደህና ናቸው ወይ? ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ ወጥቻለሁ ማለት ነው። ሰላማችሁ ይብዛልኝ። ሼር ላይክ ሰብስክራይብ በማድረግ አባረታቱኝ። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። እስከ መጨረሻ ተከታተሉኝ። ዛሬ የመጣሁት ቪዲዮ ሚሰራ ክፍታ ይባላል። የምግቡ ስም ክፍታ ይባላል ማለት ነው። እዚህ ጋ ሶስት ነገር አዘጋጅቻለሁ ማለት ነው። ሁሉም ቅመም ቶሜቶ ፔስት አለበት። ሁሉም ነገር ተጨማምሮ የተዘጋጀ ነው። ከዛ የሚያስፈልጉኝ ግብዓቶች ሁሉንም እዚህ ጋ አዘጋጅቻለሁ። ቃሪያ አለኝ፣ ድንች አለኝ፣ ቲማቲም አለኝ፣ ሽንኩርት አለኝ ማለት ነው። እንደውም ተፈጨ ስጋ አለ ማለት ነው። እንግዲህ ይህንን ላዘጋጅ ነው ማለት ነው። ይህንን ይመስላል። እያዘጋጀዎት እንግዲህ አሁን የሚሰራ ትሪ ላይ ሽንኩርት አደረጋለሁ ማለት ነው። ሽንኩርት አደረግበታለሁ በመጀመሪያ። ከዛ ሽንኩርት ጋር አደረግኩኝ በኋላ ሁሉንም እያቀላቀልኩ ደረድርበታለሁ ማለት ነው። ያው እሱ በስለ አንድ አይነት ሆኖ እንዲወጣ ማለት ነው። ከታችና ከስር ነው የሚደረገው ማለት ነው። ከዛ ትንሽ እትም ማድረግበታለው ማለት ነው። ከስር እንደዚህ እያደረኩኝ ነው መዋህደው ማለት ነው። እንደዚህ እያካረኩ ሲበስ ለም ሲበለውትም አንድ ላይ ነው፣ አይነካኩም። ዝም ብሎ እያነሱ ነው የሚበሉት ማለት ነው። ምደባለቅ ነገር የለም። እንደዚህ እንዳለው ነው ቀርቦ፣ እንደዚህ ነው የሚበሉት ማለት ነው። ስለዚህ ሁሉም ቦታ ሲጋውም፣ ሁሉም ኖታ መድረስ አለበት ማለት ነው። እንደዚያ አድርጌ ስጋው እደረድርበታለሁ ማለት ነው። በነገራችን ላይ ሲበሉ ሰሃን ላይ መገልበጥ ምናምን አይደለም። እንደዚሁ እንደተሰራ ነው። እንደዚህ ነው የሚቀርበው ማለት ነው። አይገለባበትም ሰሃን ላይ ማለት ነው። እንደዚህ እንደተሰራ ነው የሚቀርበው። እንደዚያ አድርጌ እንግዲህ ስጋውን እያረጉበት ነው አሁን ማለት ነው። ጊዜ እያደረግኩ ሥጋውን ሁሉም ቦታ እንድደረሰ አደርጋለሁ። አንድ ቦታ ሥጋ ኖሮ እንድ ቦታ ሥጋ እንዳይኖር ማለት ነው። ሁሉንም ቦታ አደርጋለሁ ማለት ነው። ምክንያቱም ሰሃን ላይ የሚገለበጥ ነገር አይደለም። እንደዚህ ቀርቦ እንደዚህ የሚበላ ስለሆነ ሁሉም ቦታ ማደረስ አለብኝ ማለት ነው። እንግዲህ እንደዚህ አድርጌ አዳርሰዋለሁ ማለት ነው። ሁሉም ቦታ እንዲደርስልኝ ስጋውን ሁሉንም እንደዚህ አደርጋለሁ። እነዚህ ሁሉም ቦታ ስጋ እንዲደርስልኝ ለየት የሚያደርግ ያደርበታል ማለት ነው። እንደዚህ እያደረግኩኝ ሁሉም ቦታ አዳርሳለሁ። ስጋው ሁሉም ቦታ መኖር አለበት። በአንዱ በኩል ስጋ ኖሮ በአንዱ በኩል ስጋ የሌለ እንዳይሆን ሁሉም ቦታ መዳረስ አለብን ማለት ነው። ስንሰራ እንደዚህ የሚመስል ነገር ቢሆን ኖሮ ይደባለቃል ስለዚህ። ይሄ ደግሞ የሚማጸን ስለሆነ አንድ ጊዜ ሁሉም ቦታ አዳርሰን እኩል አድርገን መስራት ነው ማለት ነው። እንግዲህ በጣም ቀላል ነው አሰራሩ ማለት ነው። አንድ ጊዜ ሁሉንም አዘጋጅተን ከትምህርት ተቀጥሎ በጣም ቀላል ነው፣ የሚከብድ ነገር የለው። እንደዚህ አድርጌ ጨርሻለው ማለት ነው። ስጋውን ጨምሬበት ከዛ ከላዩ ላይ ቃራ አረግበታለው ማለት ነው። እንደዚህ ቃራውን ጣል ጣል አረግበት አለው። ጣራ ሲገባበት መግቡ ይጣፍጣል፣ የሆነ ጣዕም አለው ማለት ነው። ከዛ የቀረኝ ሽንኩርት አለኝ፣ እሱም በላዩ ላይ ጨምርበታለሁ ማለት ነው። ከዛ በኋላ እንግዲህ የሚጨምርበት ከሆን ድንች ነው፣ ድንች ይቀረኛል እንግዲህ። እያምራለ ራሱ በጣም ነው የሚያምረው ማለት ነው። እንደዚህ ድርድር አድርገን በጣም ነው የሚያምረው። አሰራሩ ደግሞ የሚከብድ ነገር አይደለም፣ በጣም ቀላል አሰራር ነው። እንግዲህ ድንቹ እየተቀቀለ ነው። በጣም የበሰለ ሳይሆን በቃ ትንሽ እየቀረበት ማለት ነው። በደንብ የበሰለ አይደለም። እንግዲህ ይህንን ይመስላል። እንደዚያ ያደረበት ጨርሳለሁ ማለት ነው። ሁሉንም ድንች ድንች ትንሽ በርከት ያለ ነው። እሱን ሁሉንም አደረግበታለሁ ማለት ነው። ፊት እንደዚህ እያደረግኩኝ ስጋውን ድርድር አረግ ከጨረስኩም በኋላ ሁሉንም አንድ ላይ ሆኖ እንዲበስሉ ብሎ እንደዚህ ሁሉንም አንድ ላይ አረግ ያለው ማለት ነው። ትንሽ ድንቹ ወርከት ያለ ነው፣ ሁሉንም አረግበታለሁ ማለት ነው። ድንቹ ያው እየተቀቀለ ነው፣ በደንብ እያልበሰለ ነው ማለት ነው። ጥሬ ድንች ስናደርግበት ቆንጆ አይሆንም ማለት ነው። እንደዚህ ብናደርግ ትንሽ ከባድ አርገን ብናደርግበት አሪፍ ነው የሚሆነው ማለት ነው ነው እንግዲህ ይህንን ይመስላል። ከደንች በኋላ ደግሞ የቀረኝ ቲማቲም ነበረኝ፣ እሱን አርጌ ነጭ መድረክ ቃራ ካራ ያለች ንጹህ ቀይ ቀለበት ያላት ካራ ያለው ማለት ነው። እንግዲህ ዛሬ እዚህ የመጣው ቪዲዮ ይህን የመሰለ። እንግዲህ ውድ ቤተሰቦች ሰብስክራይብ እያደረጋችው አባረታቱኝ መልካም እና ለራስ ነው አይከፈልበትም በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱን። ሰላማችሁ ይብዛልኝ። እዚህ ጋር ሰው ተዘጋጅቻለሁ ሁሉም ቅመም አለው። በቲሜቲዮ ፔስት የተዘጋጀ ነው ማለት ነው። ከዛ ሱን ከላ አድርጊ አድርጌ እበስላለሁ ማለት ነው። ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል ማለት ነው። ውድ ቤተሰቦች ሰላማችሁ ይዛልኝ። ፈጣሪ ሀገራችንን ሰላም ያድርግልኝ፣ ከክፉ ነገር ሁሉ ይጠብቃችሁ። አብራችሁ ስለ ቆያችሁ ከልብ አመሰግናለሁ። ክበሩልኝ። እንግዲህ ፈጣሪ ሀገራችንን ሰላም ያድርግልን። ሀሳባችሁ ይዛችሁ እሳት ላይ ከተጣደም በኋላ እንደዚህ ሊኖር፣ ከዛ በኋላ ፈረን ውስጥ ይገባል። ከሩዝ ጋር ነው የሚበላ። የዛሬ ቪዲዮ ይሄንን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ለሀገራችን፣ ፈጣሪ ሀገራችን ሰላም ያድርግልን። ላይክ ሰብስክራይብ በማድረግ እያበረታቱኝ መልካም ይመስል